ሻሎም ሻሎም ቅዱሳን እንዴት ናችሁ? ጸጋና ሰላም ለእናንተ ይሁን። ዛሬ ሁለተኛ ዙር የተራራ ጸሎት ወጥተን ጸሎታችንን ጀምረናል። ምን አይነት መታደል ነው በዚህ ስፍራ ላይ መጸለይ። ለብዙ አመት ጌታ ኢየሱስን ኢንካውንተር ያደረግኩበት ስፍራ፣ እጅግ በጣም ከጌታ ጋራ ብዙ ያሳለፍኩበት፣ ለ21 ቀን በዚህ ዋሻ ውስጥ የጸለይኩበት፣ ለብዙ አመታት ደግሞ በዚህ ተራራ ላይ ከጌታ ጋራ ትልቅ ህብረት ያደረግኩበት ይህ ስፍራ ነው። ሶስተኛ ዙር ምዝገባ እንጀምራለን። ሶስተኛ ዙር ዝግጁ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። በስር በሚቀመጥላችሁ ስልክ እየደወላችሁ ቀጣይ መታችሁ እዚህ ስፍራ ላይ እንድትጸልዩ ይፈልጋለሁ። ጌታ ተናግሮኛል በዚህ 2018 ለብዙዎች ከባባድ ኢንካውንተር እንደሚሆን ጌታን ማገልገል ረሃብ ያላችሁ ደግሞ በስራችሁ ላይ በንግዳችሁ ላይ በጤናችሁ ላይ በየትኛውም ጉዳያችሁ ላይ እንዲጸለይላችሁ በዚህ ተራራ ላይ እንድትዘጋጁ አበረታታችኋለሁ። ስለዚህ በስር በሚቀመጥላችሁ ስልክ ደውሉ፣ ተመዝገቡ። ቀጣይ ዙር እንገናኛለን። እግዚአብሔር እጅግ ውድ ነገር ነው የሚያደርግላችሁ። ማውንቴ ፕሬራችን እንቀጥላለን። ኢየሱስ ጌታ ነው። ሌባራሲያ ካታላ ባህራ ባሻካ ባህታራ ቦስ ሌፕሬደከተሌ ባራ ካታላ ባራ ባሻዳ ባ ካታያባ ሌፕሬደከተሌ ባ ሱፕራዳ ካታላ ቦሴ ፕሬደከቴ ሻባባ ካታላ ባራዲያካ ባሴ ፕሬደከቴሌ ባራዳ የኢየሱስ ዳም የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም የኢየሱስ ደም። ዛሬም ክብር ልናይ ፍቃደኛዎች ነን። ዛሬም ኃይልን ልናይ ፍቃደኞች ነን። ዛሬም ክብርን ልናይ ፍቃደኞች ነን። ዛሬም ክብርን ልናይ ፍቃደኞች ነን። ዛሬም አንተን ልናይ ፈቃደኞች ነን። ቅባትን ልንቀበል ፍቃደኞች ነን። ክብርን ልንቀበል ፍቃደኞች ነን። ቅባትን ልንቀበል ፍቃደኞች ነን። ኃይልን ልንቀበል ፈቃደኞች ነን። ዛሬም ያክብረ ያስፈልገናል ያስፈልገና ዛሬም ያቀባት ያስፈልገናል። ዛሬም ያሃይል ያስፈልገናል ያስፈልገና። በዚህ ስፍራ ላይ ኢንካውንተረን እንፈልጋለን። ሰማይን የከፈት ገለል አንተነ ደም ዛሬም ብርቱ ነው። ደም ዛሬም ኃያል ነው። ደም ዛሬም ሁሉን ይችላል። ደም ዛሬም ትኩስ ነው። በዚህ ስፍራ ላይ መተናል።